ሰላም፣ መንግስት አቦላ ይባላለው፣ የዴማሆፕ ሪልስቴት ማኔጂንግ ዳይሬክተር ነው። ድርጅታችን ዴማሆፕ ሪልስቴት የዴማሆፕ ትሬዲንግ አንዱ ኩባንያ ነው። እንደ ዴማሆፕ ትሬዲንግ ከተመሰረተ ኒርሊ አሁን 26ኛ ዓመት ነው። በእነዚህ ባለፉት 26 ዓመታት ውስጥ የኢምፖርት ኤክስፖርት ስራ ላይ ነው ስንሰራ የነበረው። ሜይንሊ የቤት እቃዎችን በነፈርኒቸሮች ኢምፖርት እናደረጋለን እንዲሁም ደግሞ የቅባት እህሎችን ኤክስፖርት እናደርጋለን ማለት ነው። አሁን የሄርን ሴት ማርኬት ላይ ከተቀላቀልን ኦልሬዲ ሶስት ዓመት ሆኖናል። ስለዚህ ስለዚህ አሁን ደግሞ ሶስተኛውን ሳይትና አዲሱን ሳይታችን ለሻጭ ቅረብ ነው ማሳየሽ። እንደምታዩው ጂ ፕላስ 24 ህንፃ ነው እዚህ ጋ እየገነባን የምንገኘው። ዋናው የቦሌሮ ላይ ነው የሚገኘው። አሁን ይህ አስፋልት የሚሰራው ከእንግሊዝ ኤምባሲ ጀምሮ በጎላ ጎላ አድርጎ ኤድና ሞል ደርሶ ከዛ አለም ሲኒማ ድረስ የሚሄድ አስፋልት ነው። ስለዚህ ዋናውን አስፋልት ነው የያዘው ማለት ነው ይሄ። ስለዚህ እንደምታያቸው ኮሜርሻሎቹ ከግራውንድ እስከ ስድስተኛ ፍሎ ድረስ አሉ። ለየትኛውም አይነት ንግድ ተመራጭ መስመር ላይ ነው። እንደሚታወቀው ከመርካቶ ቀጥሎ ሁለተኛው የቢዝነስ ሴክተር ተብሎ የሚታወቀው የ22ና የቦሌ መስመሩ ነው ማለት ነው ስለዚህ ንግድ ለሚፈልጉ ሰዎች በጣም ተመራጭ ቦታ ነው የሚገኘው። ለኮሜርሻል ተጠቃሚዎቹ ለሁሉም ማለት ለብቻ የራሱ የቻለ ፓርኪንግ አለው፣ የራሱ መግቢያ የራሱ መውጫ ማለት ነው። ስለዚህ ከነዋሪው ጋር መረባበሻ አይኖርም። በዛ በኩል የምታየው ነው ሙሉ የነዋሪው መግቢያና መውጫ ነው፣ ቤዝመንት ፓርኪንግ ማለት ነው። በዚህ በኩል ያለው የቤዝመንት ፓርኪንግ ደግሞ ለኮሜርሻል ተጠቃሚዎቹ ብቻ ነው። እንደ ዴማ ሆፕ ሪል እስቴት አሁን እየገነባ ናቸው ያለነው አፓርትመንቶች፣ ሌዠሪ የሚባሉ አፓርትመንቶች ናቸው። ሌክዠሪ ስንል አንደኛ ከሎኬሽንም ጭምር መሀል ከተማ ላይ ነው። ታርጌታችን ከዚህ ከ22 ቦሌ እንዲሁም እስከ ካዛንቺስ ድረስ ነው ያለ ኤሪያችን። አሁን እየገነባን ያለው ወደፊት የምንገነባቸው ሴንተር መሀል ከተማ ያሉ አፓርትመንቶች ና የንግድ ሱቆችን ነው። ሎኬሽን ሳይቱም ደግሞ በጣም ኳሊቲውን የጠበቀ ቤቶችን ሰርተን ያስረከብ ነው። ደግሞ ደን ስለምናየው ወደ ማንቺም ትመሰክር ያለች ቆንጆ ነገር አለው። ከዚህ ነው የምንጀምረው ጉብኝታችን እዚህ ጋር ስንደረስ ለምሳሌ አሁን በየፍሎሩ ጋርቤ ሹተር አለን እኛ ጋር ይሄ የምታየው ጋርቤ ሹተር ነው እያንዳንዱ ፍሎር ላይ ቆሻሻ መጣ የራሱን የቻላለን ማለት ነው ስለዚህ ወደ ቤቶቹ ደግሞ እንሄድ ከዚህ ጋር ስንጀምር የሰራተኛ ክፍል አለ ወይም ሜርስሩ ማለት ስለዚህ ከሜርስሩ ማን ጀምር ይሄ የምታየው ሰፋ ያለ የራሱን የቻለ ሜርስሩ ማለ እዚህኛው ቤት ላይ ደስ የሚለው ማለት ከዋናው ቤት ለብቻ ተገንጥሎ የተቀመጠ ነው ሜርስሩ ራሱን የቻለ ደግሞ የራሷ ባዛ አላት እንደምታዩ እዚህ ጋር የራሷ ሙሉ ባዛ አላት ማለት ነው። ስለዚህ የራሷን ይችላል፣ ለብቻ ነው የምትኖረው ሰው ይህን ይመስላል። ይሄኛው ክፍል ወደ ዋናው ክፍል ደግሞ እንገባለን። በነገራችን ይገርሞኛል፣ ይሄኛው ለብቻ ብዙ ሰው ይወዶታል። ምክንያቱም አንዳንድ ሰዎች ከአገር ወጥቶ የሚኖሩ አሉ፣ ቱር ሊያደርጉ ይችላሉ። ስለዚህ ሰራተኛቸው ከፍሪያ ቤት፣ እሷ እዚህ ትቀመጣለች፣ እነሱ ደግሞ ዋናው ቤት ይሆናሉ ማለት ነው። ስለዚህ ዋናውን ቤትና አሪፉን ቤት ዛሬ የመረጥኩላችሁ ማስጎበኘውን አብረን እችታራ እንዴት አየሽው? ዋናውን ሳሎን ምን ይመስላል? በጣም ነው የሚያምረው። በጣም ያምራል። ስፋቱም እንደምታይ ሰፋ ያለ ነው። ዳይኒንግ ቴብልም ሊቪንግ ኤሪያም እንደምታየው በጣም ሰፋ ያለ ነው። ኦፕን ክችን ብቻ ነው ያላችሁ ወይንስ ክሎዝድም አላችሁ? እንዴት ነው? እዚኛው ሳይት ላይ ወይም የሲግናል ሳይት መቶ ፐርሰንት ያስረከብነው ሳይት ላይ ሙሉ ሙሉ ኦፕን ክችን ናቸው። ግን ከአንድ ሳይት ወደ ሌላ ሳይት ሺፍት ስናደርግ የክላየንቶቻችንን ኮሜንት ስለምንቀበል ክሎዝ ኪችን የሚፈልጉ ሰዎች ትንሽ በዛ ብለው ነበር። ስለዚህ ሁለተኛው ሳይት ላይ አዲስ አበባ ስታዲዮም ጋር የሚገኘው ሳይት ላይ ሙሉ በሙሉ ክሎዝ ነበረ ያደረግነው። ግን የብዙ ክላይንቶች ደግሞ ፍላጎት የሚለያይ ስላለ ኦፕንም ክሎዝም የሚፈልግ ሰው አለ። ስለዚህ ሦስተኛው ሳይታችን ላይ ዓለምነች ፕላዛ አጠገብ የሚገኘው ወይም የኤድና ሞል ሳይታችን ላይ ማለት በኦፕንም በክሎዝም ኪችን አዘጋጅተናል። እንደ ክላይንቱ ፍላጎት ኦፕን ብቻ የሚፈልግ ሰው ካለ ኦፕን ብቻ አለን። ክሎዝ ብቻ ለሚፈልገው ክሎዝ ብቻ አለ። ኦፕንም ክሎዝም ለሚፈልገን ደግሞ አንዱ ላይ ያያዛለን ማለት ነው። እሺ እንደምታየው ደግሞ ወደ መኝታ ክፍሎች ስንገባ ሰፋ ያለ እንደዚህ አይነት ኮሪደር ይኖረናል ማለት ነው። ያው ማስተር ቢሮማችን ይሄን ይመስላል። እስኪ ግቢና በደንብ ዩ። በጣም ሰፊ ነው አይደለ? አይ፣ ሰፋ ያለ ነው። አቀማመጡም ደስ ይላል። እንደምታዩ በዚህ በኩል ሙሉ ቪዩ ወደ ሶስት ስልሳ ዲግሪ ሚዝ አቀማመጥ ነው የያዘ። ይበልጥ ዞር ዞር በይና ቪዩንም እስኪ በደንብ ዩ አንቺ እራስሽ እሺ ዋው በጣም ነው የሚያምረው። በዚህ በኩል የምታየው ይሄ የምታየው ጫካ ፕሮጀክት መኝታ ቤት ላይ ሆኖ የሚታያል። እንደምታየው አቀመጡ በሁለቱም ዳይሬክሽን ላይ ከርቭ ነው የሚሰራ ቦታ ላይ ስለሆነ በዚህ በኩል በዚህ በኩል በቂ ብርሃን እና ቪዩ አለው ማለት ነው። እዚህ ጋር ደግሞ የራሱ የልብስ ቁም ሳጥን አለው እንደምታየው ስንከፍታቸው ኤልኢዲ ሴንሰሮች ናቸው ልብስ ምናምን ስንፈልግ የሚጨን ምን አይነት ነገሮች አይኖሩም ማለት ነው። ማቴሪያሎቹም ከእነኚህ ጭምር ነው የምናስረክቡ። ባይ ዘወይ ሙሉን ማለት ነው የፈርኒሽድ ሳይሆን በፊኒሽንግ ስናስረክብ ፉል ፊኒሽድ ካፖርዱን ኪችን ካቢኔቱን እናስረክባለን ማለት ነው። አንድ ላይ እንደምታየው አሪፍ የሚባል ኳሊቲ ማቴሪያል ነው የምንጠቀመው። እዚህ ደግሞ ፍለፊት ላይ ማስተር ቤድሩም ውስጥ የራሱ ማስተር ባዝ አለው ማለት ነው። እሱ ይሄ ደግሞ ማስተር ባዛችን ነው። እንደምታዩ ሰፋ ያለ ነው። ይሄ ማስተር ባዙ ያው በጣም ሰፊ ነው። በዚህ በኩል የራሱን የሻዋል ስፔስ አለው። የሻወል ግላስ አለው። እንደምታዩ ደግሞ ናቹራል ቬንቲሌሽን አለው። የሚታፈን ነገር አይኖርም ማለት ነው። በጣም ለጀሪ ነው። አዎ የምታያቸው ማቴሪያሎች የምንጠቀማቸው የፊኒሺንግ ማቴሪያሎች እለ ኢምፖርተር ናቸው። የተሻለ ደግሞ አሪፍ የሚባለውን ቃል የምንጠቀመው እዚህ ጋር የምናገኘው ኮመን ባዝሩማችን ነው ስ የተወሰነ ኮመን ባዝሩሙ ላሳይ። እንደምታዩ ኮመን ባዝሩሙ ሰፋ ያለ ክፍል ነው፣ አሪፍ የሚባሉ ማቴሪያሎች ሊጠቀምን ያለና የራሱን ቻ ይህም ናቹራል ቬንቲሌሽን ይኖረዋል ማለት ነው። ይሄኛው ደግሞ ሁለተኛው መኝታ ክፍላችን ነው የሚሆነው። ምናልባት ልክ እንደ ገስ መጠቀም ትችላለች። ይሄ ደግሞ ከዛኛው ክፍል ለየት የሚያደርገው ተጨማሪ ባልኮኒ አለው። ሁሉም ክፍሎቻችን ናቸራል ቬንትሌሽን በደንብ ያገኛሉ፣ በቂ ብርሃንም አላቸው። የሚታፈን የሚጨልም ነገር አይኖርብንም ማለት ነው። ይሄም እንደምታዩ የራሱ ካፖርድ አለው። ሁሉም ክፍል ላይ ካፖርድ እንገጥማለን። ደሞ ይሄም ለልጆች ክፍል የተዘጋጀ ነው። ሰፋ ያለ ክፍል ነው። ይሄም እንደዛኛው ክፍል እዚህ ሁለት አልጋ ማድረግ እንችላለን። እኛ ለሳምፕል አንድ አልጋ ብናስቀምጥለስም ራሱን ካፖርድ አለው ማለት ነው ማለት ነው ልክ እንደዛኛው እዚህ ላይ ደግሞ እስኪ ጥሩ ነገር ሊጨምርልሽ፣ እዚህ ጋ ሰፋ ያለ ባልከኒ አለው። ይሄ ባልከኒ ላይክ የጠዋት ፀሐይ ያገኛል። አካሁመቱ ዚሁም ደስ ይላል። አዎ በጣም ያምራል። እዚህ ህንፃ ላይ ደግሞ አንድ ያካተትናቸው ነገር ምን አለ መሰለሽ? እንደምታየው እዚህ ጋ ዴማ ፕሮሴስ ኮሜርሻሎቹን በስፋት እንድናያቸው ፈልጌ ነው እዚህ ያመጣሁት። ስለዚህ አሁን የምታየው ሳይት የሲግናሉ ሳይት ሆኖ በዚሁ የስታንዳርድ ኳሊቲ ነው፣ እዛኛው ላይ የሚገነባ የምንገኘው እዛኛው ላይ ከግራውንድ ጀምሮ እስከ ስድስተኛ ፍሎር ድረስ ይኖራል። ሰው በጣም ሰፊ ነው። ፍላጎት ያላቸው ሰዎች ደግሞ ከሀያ ካሬ ጀምሮ እስከ ፈለጉት የካሬ አማራጭ ይኖረናል። ለየትኛውም አይነት ፐርፐዝ የሚውል ፍጥኖ ላይ ይመጣ ደግሞ ጥሩ አማራጭ አለ። አንቺም ከፈጠንሽ ደግሞ በጣም ጥሩ ጊዜ ላይ ያለሽው። ያ ደግሞ ከሎኬሽኑ አንጻር ደግሞ እንደሚታወቀው ብዙ አሚኒቲዎች አሉት በቅርብ ርቀት ኤርፖርቱ መገኘቱ፣ እዛ አካባቢ ያሉ ትልልቅ ሆቴሎችና መኖራቸው ምናምን ሞር እዛ አካባቢ ያሉን ኮሜርሻሉን እና ለነዋሪው ተመራጭ ነው ማለት ነው። ይበልጥ ደግሞ ስ ግራውንዱን ወርደን እኔው ምናልባት ለካፌ ፐርፐስ ወይም ለሬስቶራንት ለሚፈልጉ ሰዎች ስፋቱን እንዲያዩት ሞር ወርዛ ግራውንድ ላይ ያሉትን ሱቆች ስፋታቸው እንድናይ ነው የፈለግኩት። ያው ለሚፈልጉት ፐርፐስ እንዲሆንላቸው ምን ያክል ስፋት አለው የሚለው ነው። እንደምታየው በዚህ በኩል ኦኬዥን ካፌ አለ። ሰፋ ያለ ስፋት ነው የያዘው። ኦኬዥኑ እዚህ የሲግናሉ ሳይት ላይ ማለት ነው። በዚህ በኩልም እንደምታየው ቆንጆ የመሸጫ ቦታዎች፣ ዲስፕሌዎች ይኖሩናል። ስለዚህ የፈለግነው አይነት ንግድ ለመስራት አማራጭ ነው ከሎኬሽኑ አንጻር ማለት። ስለዚህ አሁን ደግሞ ይበርጥ ቦታ ላይ ቅድም ካየ ነው አሚኒቲ ና ፋሲሊቲ የተለየ ምን ሊኖር ይችላል ይሄኛው እሺ እዛኛው ላይ ከነበሩት አሚኒቲ ተጨማሪ እዚህ ጋር ያመጣ ነው። አንደኛ ስዊሚንግ ፑል፣ ሰፊ ቴራስ አለን እዛ ላይ ልክ እንዳለው ትንሽ ደግሞ እዚህኛው ሰፋ ያለ ከዛ ተጨማሪ ፕላስ እዛ ቴራስ ላይ ነው ስዊሚንግ ፑል የጨመርነው። የከርሰ ምድር ውሃ፣ ስታንድባይ ጄኔሬተር እንዳለ ሆኖ ሰፊ ደግሞ ቻርጅንግ ስቴሽን ያለው ፓርኪንግ አለን ማለት ነው። እዛው ደግሞ የኤሌክትሪክ ካር ተጠቃሚ ከሆናችሁ ደግሞ ቻርጂንግ ስቴሽን ይኖራችኋል ማለት ነው። ፕላስ ደግሞ እዚህ ጋር ያሉትን ኮሜርሻሎቹን እንደ ትልቅ እንደ ቢዝነስ ሞል እየገነባናቸው የምንገኘው ከግራውንድ ጀምሮ እስከ ስድስተኛ ፎቅ ድረስ ያሉት እንዳለ ኮሜርሻል አላቸው ስለዚህ ትልቅ ግራንድ ሞል አይነት ሳይዝ ያለው ነው የሚሆነው ማለት ነው የክፍሎች አማራጮች አሉ ከባለ አንድ ጀምሮ እዚህኛው ላይ እስከ ባለ አራት መኝታ ክፍላለን ማለት ነው ምናልባት እዛኛው ላይ ያይሻቸው ከሆነ ባለ ሶስት እና ባለ ሁለት ብቻ ነበሩ እዚህ ላይ ባለ አንድም ጨምረናል ባለ አራትም አለ ማለት ነው አሁን ያለንበትን ኤግዛክት ሎኬሽን ነግረኝ ትችላለን? አሁን ኤግዛክት የምንገኘው ቦሌ ኤድናሞል አካባቢ ነው። ይሄ ከጀርባ የምታየው ቦሌ ሀይ ስኩል ነው። ከጀርባው ደግሞ ቦሌ መድኃኒዓለም ቸርች ይኖራል ማለት ነው። በዚህ በኩል ደግሞ የምታየው ይሄ አለምነሽ ፕላዛ ነው። በዚህኛው ሳይድ ደግሞ የ22 መንገድ ነው፣ ወደ ጎላጎል የሚወስደን መንገድ ማለት ነው። ከጀርባችን የምናገኘው ቪዩ ደግሞ የአትላስን ቪዩ ነው ማለት ነው። ደስ የሚለው ደግሞ ዙሪያችን ያሉት ህንፃዎች ማክሲመም ያሉት እስከ አስረኛ ፎቅ ድረስ ነው። ስለዚህ እኛ ደግሞ ጂፕላስ 24 ስለሆነ ቤት ፈላጊዎች ቆንጆ ቪው ያገኛሉ ማለት ነው። በአራቱ አቅጣጫ ቆንጆ ቪው ይኖረናል። ፊኒሽንግ ማቴሪያላችሁ ልትገልጽልኝ ትችላለ? እዛ ያየሁትን በጣም ወድጀው ነበር እና እዚህም አንድ አይነት ነው የምትጠቀሙት? አብዛኛው ማቴሪያል ከውጭ ነው ኢምፖርት አድርገን ያስገባ ናቸው። ስለዚህ እዛ ጋ ያየሻቸው ማቴሪያሎች አብዛኞቹ እዚህኛው ሳይት ላይ ይኖራሉ። ግን ከጊዜው ጋር ደግሞ አንዳንድ መወደሩ ነገሮች ሊመጡ ስለሚችሉ አዲስ የምናደርጋቸው ነገሮች ይኖራሉ እንጂ ኳሊታቸው በፍጹም አይቀንሱም፣ ይጨምራሉ እንጂ በምን ያህል ጊዜ ላቸው የቤቶቹ ካሬዎች ለማጥፋትና ክፍሎቹን ትነግራይ ምትገልጽልኝ? እሺ። ያሉን አማራጮች እኛ ጋር ባላ አንድ መኝታ እስከ ባላ አራት መኝታ አለን። ወይም ሚኒመም ካሬያችን የባላ አንዱ እስከ 75 ካሬ ጀምሮ እስከ 217 ካሬ ድረስ አለን ማለት ነው። ተጨማሪም ደግሞ እዚህ ቤት ላይ ለየት የሚያደርጋቸው ሱቆች አሉን ከግራውንድ ጀምሮ እስከ ስድስተኛ ፎቅ ድረስ ማለት። እዚህ አካባቢ ንግድ ሴንተር ነው፣ በጣም ተመራጭ ነው። ተጨማሪም ደግሞ ከአንድ አመት ከ8 ወር በኋላ ይሄ የምታየው አዲስ አበባ ኢንተርናሽናል ስቴዲየም ሲጠናቀቅ ወደ 60 ሺህ ተመልካቾችን የሚያዝ አቅም አለው። ስለዚህ እዚህ ጋር ሱቅ ፍላጎት ደግሞ ካለሽ ንግዱንም ደንበኛውንም ሱቅ ነው አብረን የምንሸጥልሽ ማለት ነው። እንደ ዴማ ሆፕ ሪል እስቴት አሁን ሶስት ፕሮጀክቶች አሉ። ያለቁ አፓርትመንት ለሚፈልግ ሲግናል የሚገኙ ሳይታችን ላይ ያለቁ አፓርትመንቶች አሉ። ግንባታ ላይ ያለውም እንዲሁም ደግሞ ገና ግንባታቸው እየተጀመሩ ያሉ ብዙ ፕሮጀክቶች አሉ። መሀል ከተማ ላይ መኖር ለሚፈልግ ሰው መሀል ከተማ ላይ ሰው ቤት ሲገዛ ላይፍ ስታይሉም ጭምር ነው እየተቀየረ የሚሄደውና ያሉን ፕሮጀክቶቻችን በሙሉ አጠገባቸው የትምህርት ቤት፣ ሕክምና፣ ብዙ ፋሲሊቲዎች ያላቸው ሰፈሮች ናቸው። መሀል ከተማ ላይ መኖር ለሚፈልግ እንዲሁም ደግሞ ላይፍ ስታይሉን መቀየር ለሚፈልግ ሰው ጥሩ አማራጮችን ይዘን የመጣ ነው። የምንሸጠው አፓርትመንት ብቻ ሳይሆን ሰርቪስም ነው። እኛ ጋር ስትመጡ ጥሩ ሰርቪስ ታገኛላችሁ። ከኦፊስ ጀምሮ አጠቃላይ እስከ ከስተመር ሰርቪስ በኋላ ቤታችሁን እስክትረከቡ ድረስ ጥሩ ሰርቪስ ይኖራቸዋል ማለት ነው። አመሰግናለሁ።